ስኬትን እንዴት እንገልጻለን? በሕይወት ውስጥ ስኬታማ ለመሆን ብዙ የተለያዩ ስልቶች አሉ። ነገር ግን ለአንተ በጣም የሚስማመው ስልት በስኬት እይታህ ላይ የተመሠረተ ሊሆን ይችላል። አብዛኞቻችን በሥራ ላይ ጥሩ መሥራት ወይም ከፍተኛ ደሞዝ እንደምናገኝ እናስቧለን። ሆኖም ይህ ብቻ ስኬት አይደለም። ስኬት ምን ማለት እንደሆነ ለመገልጽ ከተፈለገ እንደየግለሰቦች አታያይ እና አመለካከት ይለያያል። ስኬታማ ለመሆን ወጥና ትክክለኛ መንገድ የለም። ለአንተ የሚስማማው ሌላ ሰው ላይ ሰራ ይችላል። ስኬትን ሊያረጋግጡ የሚችሉ ፍጹም የተዋዱ ንጥር ነገሮች ጥምርት ላይኖር ይችላል። ነገር ግን በሕይወትህ፣ በፍቅርህ፣ በሥራህ ወይም ለአንተ አስፈላጊ በሚሆንበት ማንኛውም ነገር ውስጥ ስኬታማ የመሆን እድሎችን ልታሻሽል የምትችል አንዳንድ መሠረታዊ ደረጃዎች አሉ። የመጀመሪያው የእድገት አስተሳሰብ መገንባት ነው፣ ወይም ቢውልድ ግሮዝ ማይንድሴት። የስነ ልበና ባለሙያ ካሮል ሊዊክ ምርምር እንደሚያመለክተው ሰዎች ስለ ራሳቸውና ስለ ችሎታቸው እንዴት እንደሚያስቡ ተጽዕኖ የሚያሳድሩ ሁለት መሠረታዊ አእምሮዎች እንዳሉ ይገልጻል። እነዚህ ቋሚ አስተሳሰብና የእድገት አስተሳሰብ ናቸው ይለናል። ቋሚ አስተሳሰብ ያላቸው ሰዎች እንደ የማሰብ ችሎታ ያሉ ነገሮች የማይንቀሳቀሱና የማይለወጡ እንደሆኑ ያምናሉ። ቋሚ አስተሳሰብ ያላቸው ሰዎች ደግሞ ስኬት በጠንካራ ስራ ውጤት አይደለም ብለው ያምናሉ። ይህ የተፈጥሮ ተሰጦ ውጤት ነው። ምክንያቱም እንዲህ ያሉ ተሰጦችን ሰዎች የተወለዱበት ወይም ያልተወለዱበት ነገር ነው ብለው ስለሚያምኑ ፈታኝ ሁኔታ ሲገጥማቸው በቀላሉ የሚታው አዝማሚያ ስለሚያሳዩ ነው። የላቀ ለመሆን የሚያስፈልገው ክህሎች ስለሚጎድላቸው በስራ ገበታቸው ላይ አይገኙም፣ ስራቸውንም ሊያቋርጡ ይችላሉ። በሌላ በኩል የእድገት አስተሳሰብ ያላቸው ሰዎች በጥረት መለወጥ፣ ማደግ እና መማር እንደሚችሉ ይሰማቸዋል። የማደግ ችሎታን አለን ብለው የሚያምኑ ሰዎች ስኬታማ የመሆን እድላቸው በጣም ሰፊ ነው። ነገሮች ሲከብዱ ችሎታቸውን ለማሻሻልና ለስኬት መስራታቸውን የሚቀጥሉበት መንገዶችን ይፈልጋሉ። ሕይወታቸውን መቆጣጠር እንዳለባቸው ያምናሉ። በተቃራኒ ቋሚ አስተሳሰብ ያላቸው ሰዎች ነገሮች ከቆጠራቸው ውጭ እንደሆነ ይሰማቸዋል። ስለዚህ የእድገት አስተሳሰብን ለመገንባት ጥረትህ አስፈላጊ እንደሆነ ማመን አለብን። የእድገት አስተሳሰብ ያላቸው ሰዎች ችሎታቸው ተስተካክሏል ብለው ከማሰብ ይልቅ ጥረትና ጠንክሮ መስራት ትርጉም ያለው እድገት ሊያመጣ እንደሚችል ያውቃሉ። አዳዲስ ክህሎቶችን መማር አለባቸው። ፈታኝ ሁኔታ ሲያጋጥማችሁ ፈተናውን ለመወጣት የሚያስፈልጋቸውን እውቀትና ክህሎት ለማዳበር መንገዶች መፈለግ አለባቸው። ውድቀታችሁን እንደ መማሪያና ልምድ መቅሰሚያ መመልከት አለባችሁ። ምክንያቱም የእድገት አስተሳሰብ ያላቸው ሰዎች ውድቀታቸው የችሎታቸውን ነጸብራቅ ነው ብለው አያምኑ። ይልቁንም እነሱ ውድቀትን ለመማሪያና ለማሻሻያ ጠቃሚ የልምድ ምንጭ አድርገው ይመለከቱታል። ሁለተኛ ስሜታዊ የማሰብ ችሎታችሁን አሻሽሉ። ኢምፕሮቭ ኢሞሽናል አጠቃላይ የማሰብ ችሎታ በተለያዩ የሕይወት ዘርፎች ውስጥ ለስኬት አስተዋጽኦ የሚያደርግ አንድ ምክንያት እንደሆነ ከረዥም ጊዜ ጀምሮ ይታመን ነበር። ነገር ግን አንዳንድ ባለሙያዎች የስሜታዊነትን ብልህነት የበለጠ አስፈላጊ ሊሆን እንደሚችል ይጠቁማሉ። ስሜታዊ ብልህነት በስሜቶች የመረዳትን የመጠቀምንና የማመዛዘን ችሎታን ያመለክታል። በስሜታቸው ብልህ የሆኑ ሰዎች የራሳቸውን ስሜቶች ብቻ ሳይሆን የሌሎችን መረዳት ይችላሉ። ስለዚህ እርስዎም ቢሆኑ ስሜታዊ የማሰብ ችሎታዎን ለማሻሻል ለራስህ ስሜቶች ትኩረት መስጠት መቻል አለብን። የሚሰማንና እነዚያን ስሜቶች የሚያመጣውን ለመለየት ሞከር። ስሜትህን ተቆጣጠር። ወደ ኋላ ተመለስና ነገሮችን በገለልተኛዬ ለማየት ሞከር። ስሜትን ከመጨፍለቅ ወይም ከመጨቁን ይቆጠቡ። የሚሰማን ስሜት ለመቋቋም ጤናማና ተገቢ መንገዶችን መፈለግ፣ ሌሎችን ማዳመጥ መቻል አለብህ። ሶስተኛ የአእምሮ ጥንካሬን ማዳበር ዲቨሎፕ መንታል ታውትነስ። የአእምሮ ጥንካሬ ያላቸው ሰዎች ተግዳሮቶችን እንደ እድሎች ይመለከታሉ። በተጨማሪም የራሳቸውን እጣ ፈንታ የመቆጣጠር በስኬት ችሎታቸው የሚተማመኑ የጀመሩትን ለመጨረስ ቁርጠኛ እንደሆኑ ይሰማቸዋል። አንተም የአዕምሮ ጥንካሬን ለማሻሻልና በሕይወት ውስጥ ስኬታማ የመሆን እድሎችን ለመጨመር በራስ መተማመን መቻል አለብን። አሉታዊ የራስ ንግግርን ቁረጥና አውንታዊና ራስን የማበረታትበት መንገዶች መፈለግ መቻል አለብን። ይህን ሙከራ በተደጋጋሚ ሞክረው አታቋርጠው። ነገሮች የማይቻሉ ከመሰለ ወይም መሰናክሎች አንተን ወደ ኋላ ከያዘህ ችሎታን ማዳበርና ወደፊት መጓዝ በምትችልባቸው መንገዶች ላይ አተኩር። ከተሳካላቸው ሰዎች ቁልፍ ልምዶች አንዱ ሁልጊዜ መሰናክሎችን ወይም ውድቆቶችን እንደ የመማር እድሎች ይመለከቱታል። አላማ ይኑርህ። ነገሮችን ለብቻ ከማድረግ ከባድ ሊሆን ይችላል እና ድጋፍ ለማግኘት ሞክር። ነገር ግን ጠንካራ የድጋፍ ስርዓት መኖሩን ነገሮች ቀለል ሊያደርግ ይችላል። አማካሪዎች፣ ጓደኞች፣ የሥራ ባልደረቦች እና የቤተሰብ አባል ነገሮች አስቸጋሪ በሚሆንበት ጊዜ ራስን ማበረታታት ይችልበታል። አልፎ ተርፎም ለስኬትህ እድሎችን ለማሻሻል የሚረዳ ምክርም እና ድጋፍም ይሰጠዋል። አራተኛ ፍቃደኝነትን ማጠንከር አስሬንግዝን ል ፓር ለረዥም ጊዜ በተካሄደ ጥናት የስነልቦና ባለሙያዎች በአስተማሪዎቻቸው በአስተማሪዎቻቸው ተለይተው የሚታወቁትን የልጆችን ቡድን ተከተሉ። እነዚህን ልጆች በልጅነትና በአዋቂነት እንዴት እንደነበሩ ሲያወዳሩ ተመራማሪዎች በመጨረሻ በህይወት ውስጥ በጣም ስኬታማ የሆኑት ጽናት ፈቃደኝነታቸውን ጨምሮ አንድ ቁልፍ ባህሪያት አካፍለዋል። እነዚህ ባህሪዎች የልጆች አጠቃላይ ስብዕና አካል ናቸው። ነገር ግን አንተም ሊያሻሽሉት የሚችሉት ነገር አለ። የዘገየ እርካታ ተግዳሮቶችን ተቋቁሞ መኖርን መማርንና የድካምን ሽልማት መጠበቅ ብዙውን ጊዜ በህይወት ውስጥ የስኬት ቁልፍ ሊሆን ይችላል። ፈቃደኝነትን ለማሻሻል ልትጠቀምባቸው የሚችሉ ስልቶች አሉ። እነዚህንም መዘንጋት ለምሳሌ ክብደት ለመቀነስ እየሞከር ከሆነ ግን ከሚወዷቸው መክሰስ ለመራቅ አስቸጋሪ ጊዜ ያጋጥሞት ከሆነ በድክመቶቹ ወቅት ራስን ማዘናጋት ለፈተና ላለመሸነፍ ውጤታማ መንገድ ሊሆን ይችላል። ልምምድ ፈቃደኝነት አንተን ሊገነቡ የሚችሉት ነገር ነው፣ ነገር ግን ጊዜና ጥረት ይጠይቃል። እንደ ስኳርና መክሰስ መራቅን የመሳሰሉ ለማሳካት ኃይልን የሚሹ ትናንሽ ምግቦችን መመገብ መጀመር መቻል አለብን። ወንድሜ እንደነዚህ ያሉትን ትናንሽ ምግቦችን መመገብ የፍቃድ ኃይልን የመጠቀም ችሎታ መገንባት፣ በጣም ትልቅ ግቦች ላይ ሲሰሩ ፍቃደኝነት የበለጠ ጠንካራ ሊሆን ይችላል። አምስተኛ ውስጣዊ ተነሳሽነት ላይ ማተኮር መቻል አለብን። ፎከስ ኦን በጣም የሚያነሳሳ ነገር ምንድን ነው? ሽልማቶችና ተስፋዎች ግቦች ላይ እንዲደርሱ የሚያደርግ ነገር ምንድን ነው? ወይም የበለጠ ተነሳሽነት እንዲሰማህ የሚያደርግህ የበለጠ የግል የውስጣዊ ተነሳሽነት ነው። ለምሳሌ እንደ ገንዘብ ሽልማቶችና ውዳሴ ያሉ ውጫዊ ሽልማቶች ጠቃሚ ሊሆን ቢችሉ፣ ብዙ ሰዎች ነገሮች ለግል እርካታ በሚያደርጉበት ጊዜ በጣም የሚገፈፉ ሆነው ያገኙታል። ነገሮችን ስለሚያደርጉት ስለሚያስደስቱባቸው ትርጉም ስላገኙት ወይም የሥራን ውጤት በማየት ስለሚደሰቱ ውስጣዊ ተነሳሽነት ይገፋፋል። ሰዎች ብዙውን ጊዜ የሚጀምሩት ውጫዊ አነቃቂዎች ቢሆኑ እነዚያን አዲስ ባህሪዎች ለመጠበቅ ሰዎች እንዲገቡና እንዲቀጥሉ የሚያደርጉ ውስጣዊ አነቃቂዎች ናቸው። ውስጣዊ ተነሳሽነት ስሜትን ለማሳደግ ራስን መፈተም ይቻላለብን። ሊደርስበት የሚችል ግብን መከተል ሊሆን ይችላል። ሆኖም ለስኬት መነሳሳትን ለማሳደግ ጥሩ መንገድ ነው። ተግዳሮቶች በአንድ ተግባር ላይ ፍላጎት እንዲያድርብህ ለራስህ ያለህን ግምት እንድታሻሽልና ልታሻሽል በምችል አካባቢዎች ላይ ግብረ መልስ ለማግኘት ያስችላል። ትንሽ ፈታ የሆነ ተግባር መረጥ። ለመጀመር አንተን ለማሳካት ይረዳል። አንተን ለማነሳሳት በእጅጉ ይረዳል። የማወቅ ጉጉት ይኑርሽ። የአንተን ትኩረት የሚስቡና የበለጠ ለማወቅ የሚፈልጓቸው ነገሮች መፈለግ መቻል አለብህ። ራስን ተቆጣጠር። በውጤቱ ላይ ምንም አይነት እውነተኛ ተጽዕኖ እንዳለለ ከተሰማህ፣ ግብን ለማሳካት ውስጣዊ ተነሳሽነት መኖር ከባድ ሊሆን ይችላል። ንቁና ሚና የሚጫወተው መንገዶች መፈለግ መቻል አለብህ። ውድድርን አትፍራ። እንደ አንተ ተመሳሳይ ግቦች ላይ ለመድረስ የሚመኮሉ ሌሎች ሰዎች አሉ። ነገር ግን ይህ ተስፋ መቁረጥ አለብህ ማለት አይደለም። እድገትን ወይም ጉዞህን ከማንም ጋር አታወዳደር። ስድስተኛ ከፍ ወዳለ እምቅ ችሎታ ጋር የተገናኙ ባህሪያትን መንከባከብ ይችላሉ። ነርቸር ትሬትስ ሊንክድ ቱ ሃይ ፖቴንሻል። በህይወት ውስጥ እንዴት ስኬታማ ለመሆን ለመማር እየሞከር ከሆነ እነዚህን ቁልፍ ባህሪዎች ለማሳደግ ምን ማድረግ እንደምችል ማስብ አለብህ። ሂሊና ያላቸው ሰዎች የድርጊታቸው ውጤት ያስባሉ። እንዲሁም ሌሎች ሰዎች ምን እንደሚሰማቸው ያስባሉ። ይህንን ባህሪ ለማሳደግ ድርጊት ስለሚያስከትሏቸው ውጤቶች ማሰብ፣ የሌሎች ሰዎች አመለካከት ግምት ውስጥ ማስገባት፣ አሻሚነትን መቀበል ያስፈልጋል። ህይወት ሁልጊዜ ግልጽ ባልሆኑ ሁኔታዎች የተሞላ ነው። ትልቅ የስኬት አቅም ያላቸው ሰዎች ይህንን አሻሚነት በተሻለ ሁኔታ ለመቀበል ይችላሉ። ግትር እና የማይለዋወጥ ከመሆን ይልቅ ያልጠበቁት ነገር ሲመጣባቸው ለመለመድ ዝግጁ መሆን አለባቸው። አሻሚነትን መቀበልና ለመማር አመለካከትን መፈታተንና ለራስ ውጭ አስተያየቶችንና ሀሳቦችን ማገናዘብ አለብን። የማታውቁትን አትፍሩ። ለመለወጥ ፍቃደኛ ሆኑ። ለልዩነት ዋጋ መስጠት አለባችሁ። መስተካከል ችሎታ አዳብር። አሻሚነትን ለመቀበል በተጨማሪ ስኬት ብዙውን ጊዜ በፍጥነት ለመለወጥ ባለው ችሎታ ላይ የተመሠረተ ነው። ይህንን የማስተካከል ችሎታ ለመኖርና እንቅፋት ከመሆን ይልቅ ለመማርና ለማደግ እንደ አጋጣሚዎች በማየት አስቸጋሪ ሁኔታዎች እንደገና ማረም፣ ለለውጥ ክፍት በመሆን ማሳደግ ይቻላል። እቅዶች ወይም ሁኔታዎች ሲለወጡ ደግሞ ወደ ኋላ መመለስና ለመቋቋም የመስሉ መንገዶች የመመለከት ይቻላል። ደፋር መሆን አለብን። በጣም ስኬታማ ሰዎች ሊወድቅ በሚችል ውድቀት ውስጥ እንኳን አደጋዎችን ለመውሰድ ፈቃደኞች ናቸው። አሉታዊ ስሜቶችን ማሸነፍና በበለጠ አዎንታዊ ስሜቶች ላይ ማተኮር፣ አደጋን ከተለመደው አሳሳብ ጋር ማመጣጠን እንደ ሁኔታው ጠንቃቃና ተግባራዊ መሆኑ ያስፈልጋል። ስኬታማ የሆኑት ሰዎች በዙሪያቸው ስላለው ዓለም የማወቅ ጉጉት አላቸው። አዲስ እውቀትንና ክህሎትን ጨምሮ የበለጠ ለማወቅ ጊዜ ይጓጓሉ። አንተም የሞቱትን ተግባሮችን ከፍላጎቶች ጋር በማሳመት ቀልጣፋ መንገዶች በመፈለግ አዳዲስ ነገሮችን በመማር ተወዳዳሪነት በመጨመር ማሳደግ መቻል አለብን። ስኬታ ሰዎች ለማነሳሳት ውድድርን መጠቀም ይችላሉ፣ ነገር ግን በቅናት ከመያዝ መቆጠር መቻል አለብን። ጤናማ የውድድር ስሜትን መፍጠር መቻል አለብን። በራስን ማሻሻዮች ላይ ማተኮር መቻል አለብን። አንድ ነገር ላይ ምረጥ ስለመሆን ከመጨነቅ ይልቅ ለእድገት ትኩረት መስጠት መቻል አለብን። በህይወት ውስጥ ስኬታማ ለመሆን አንድም የስኬት ምልክ የለም። በእርግጥኝነት አንድ መልስ የለም። ሆኖም አንዳንድ የተሳካላቸው ሰዎችን ልምዶች በመመልከት በራስ በእለት ተእለት ህይወት ውስጥ ለመተግበር አዲስ ዘዴዎችና ስልቶችን መማር ያስችላል። እነዚህን ችሎቶች ማዳበርና ማሳደግ መቻል አለብን። ከጊዜ በኋላ ግብህ ላይ ለመድረስና በህይወት ውስጥ የሚፈልገውን ስኬት ለማሳካት በተሻለ ሁኔታ ሊረዳ ይችላል። ሰላሙን ጌታነ ነበርኩኝ። መልካም ጊዜ ይሁንላችሁ። አመሰግናችኋለሁ። በጣም የምወዳችኋለሁ።